የፒስስ ደካማ ጎን አንደኛ፣ ከልክ ያለፈ ስሜታዊነት። ፒስስ ግለሰቦች ለአካባቢያቸው እና ለሌሎች ስሜቶች በጣም ስሜታዊ ሊሆኑ ይችላሉ። ይህ ከፍ ያለ ስሜታዊነት ስሜት በትችት ወይም በግጭት መጨናነቅ ወይም በቀላሉ ሊጎዱ ይችላሉ። ሁለተኛ፣ ማምለጥ ፒስሶች በቀን ህልም ቅዠት ወይም እጽን በመጠቀም ከእውነታ የማምለጥ ዝንባሌ ሊኖራቸው ይችላል አስቸጋሪ ሁኔታዎችን ለማስወገድ የፍላጎት ችግሮችን ፊት ለፊት ከመጋፈጥ ይከላከላል ሶስተኛ ወላዋይነት በአዛኝ ባህሪያቸውና ሌሎችን ለማስደሰት ፍላጎት ስላላቸው ፒስስ ውሳኔዎችን ለማድረግ መታገል ይችላሉ በዙሪያቸው ያሉትን ሰዎች እንዴት እንደሚነካ ሲጨነቁ መንገዱን ለመምረጥ ፈታኝ ሆኖ ሊያገኙት ይችላሉ። አራተኛ ሀሳባዊ። ሀሳባዊ አመለካከታቸው አበረታች ቢሆንም እውነታው ከህልማቸው ጋር የማይዛመድ ከሆነ ደግሞ ወደ ተስፋ መቁረጥ ሊመሩ ይችላሉ። ይህ የብስጭት ወይም የሀዘን ስሜት ሊያስከትል ይችላል። አምስተኛ፣ ራስን መቻል ፒስስ ግለሰቦች አንዳንድ ጊዜ በተጠቂዎች አስተሳሰብ ውስጥ ሊወድቁ ይችላሉ። በአስቸጋሪ ሁኔታዎች ውስጥ ለራሳቸው ይጸጸታሉ፣ ሁኔታዎችን ለማሻሻል ንቁ እርምጃዎችን ከመውሰድ ይቆጠባሉ። ስድስተኛ፣ የድንበር እጦት የርህራሄ ባህሪያቸው ፒስስ ድንበሮችን እንዲያወጡ ስለሚያስቸግራቸው የሌሎችን ስሜታዊ ሸክም እንዲሸከሙ ያደርጋቸዋል። ይህ ቅሬታ ሊያስከትል ይችላል። ሰባተኛ ስሜታዊነት ፒስሶች ተለዋዋጭ ስሜቶችን ሊለማመዱና ለስሜት መለዋወጥ ሊጋለጡ ይችላሉ። ስሜታቸው በፍጥነት ሊለወጥ ይችላል፣ ይህም በግንኙነታቸው ውስጥ የማይታወቅ ሁኔታን ይፈጥራል። ስምንተኛ የዋህነት የመተማመን ባህሪያቸው አንዳንድ ጊዜ ወደ ቂልነት ወይም ከልክ ያለፈ ተንኮለኛ እንዲሆኑ ያደርጋቸዋል። የሌሎችን መልካምነት ሊያምኑ ይችላሉ፣ ይህም ለተንኮል ወይም ለማታለል ሊያጋልጣቸው ይችላል። እነዚህ ባህሪያት ለፒሲስ ግለሰቦች ተግዳሮቶችን ሊያቀርቡ ቢችሉም፣ እንደ ርህራሄ፣ ፈጠራ እና ጠንካራ ግንዛቤ ያሉ ብዙ አዎንታዊ ባህሪያት እንዳላቸው ማስተዋስ አስፈላጊ ነው። ልክ እንደ ሁሉም ምልክቶች የፒስስ ጥንካሬዎች እና ድክመቶች ለየት ያለ ስብዕናና የህይወት አቀራረብ አስተዋጽኦ ያደርጋሉ። በዛሬ ቪዲዮአችን የአስራ ሁለተኛውን የፒስስ ኮከብ ደካማ ጎኑን ተመልክተናል። ሰብስክራይብ እያረጋችሁ እንዲሁም ኤም ቪዲዮውን ላይክ እና በፒስስ ኮከብ ለተወለዱ ሰዎች ሼር እያረጋችሁ የ12ቱንም የዞዲያክ ምልክቶች ደካማ ጎናቸውን ሰርቼላችኋለሁ። ቪዲዮውን በፕሌይሊስት አስቀምጥላችኋለሁ። በቀጣይ እጅጉን በጠቃሚ ቪዲዮ እንመለሳለን። እስከዛው ሰላም ቆዩ።